አሰላሙ አሌይኩም ራህመቱላሂ ወበረካቱ። ውድና የተከበራችሁ በመላው ዓለም የምትገኙ የፋሲካ ቲዩ ቤተሰቦች ሰላም፣ እንዴት ናችሁ? ያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብዝቼ ለእናንተ ተመኝቻለሁ። እንዴት ናችሁ? ልኝ አላችሁ ወይ? እንግዲህ የሞተ ዘመድ የለውም ትላለች አያቴና የጠፋ ሰው ፈላጊ የለውም፣ በዚህ ላይ የሚያሽቃበጡት ነው ሁሌ የሚታወሱት። የጠፋ ሰው ማለት ጠፋ ነው በቃ፣ ፈላጊ የለውም። ለማንኛውም ከዚህ በላይ መረሳት ስለሌለብኝ መጥቻ ያለሁኝ። ከዚህ በኋላ አብረን እንቀጥላለን ብዬ አስባለሁ። ያው የጠፋውበት ምክንያት አብዛኞቻችሁ በትንሹም ቢሆን ታውቃላችሁ። ከዛ ውጣ ውረድ ወጥቼ ሁሉም ነገር ቦታ ቦታ ይዞ እኔም የእናንተ እህት ጎበዝ፣ ጀግና፣ ጠንካራ ሴት ሆኜ ይሄው በድጋሚ ወደ እናንተ መጥቻለሁኝ። ያው በነገራችን ላይ ልጅ ማሳደግ እራሱ አንድ ስራ ነው። ትንሽ ከባድ ነው ልጅ ማሳደግ ና በተለይ የሚያገዛችሁ ሰው ከሌለ ብቻችሁ ከሆናችሁ ልጅ ማሳደግ በጣም ከባድ ነው። እና ከነሱ ጋር እነሱን ነው እየተንከባከብኩ ያለሁት። በዛ ላይ ደግሞ ድሮ ከምኖርበት ቤት ወጥቼ ሌላ ቤት ስለገባሁኝ ትንሽ በቃ ውስብስብ ያለ ነገር ነበረ፣ ቪዲዮ ለመስራትም አልተመቸኝም ነበረ። እንሻአላ ከዚህ በኋላ ግን የዕለት ዕለት ኑሮዬን ለእናንተ እያሳየሁ አብረን እንቀጥላለን። ቪዲዮ አብረን እንቀጥላለን ማለት ነው። ከዚህ በኋላ የሚይዘኝ ነገር የለን፣ የሚገዝተኝ ነገር የለን ከታ ነው እሺ። እና እንዴት ናችሁ? ሊ ረመዳን እንዴት ይዟችኋል? የበረታችሁ ነው ወይ? እንኳን አደረሳችሁ እንኳን አላልኳችሁ፣ በጣም ቢዚ ነበርኩኝ። በነገራችን ላይ እንዳልኳችሁ ቤት አራት አመት ከምኖርበት ቤት ወጥቼ ሌላ አዲስ ቤት ስለገባው በቃ በጣም በተለይ ረመዳን በሚገባበት ሰዓት በጣም ቢዚ ነበርኩኝ። ቤት እየቀየርኩ ቤት እያስተካከልኩ ምናምን ነበርና እንዴት ነው ትንሽ ከሳ አላልኩም? ያው ረመዳን እንኳን አይደለም አልከሳሁም። ድረስ እንዳት መሸኝ እኔ ስለማንኛውም፣ ከዚህ በኋላ አብረን ምንቀጥል ይሆናል ጓደኞቼ። እናንተ ማበረታቶኝ ቻናሌ በጣም ወርዷል፣ በጣም ማለት ነው። በጣም ቅዝቅዝ ብላለች። ምን ሰርቼ እንደማነሳው አላቀ። ከዚህ በኋላ በጣም ቀዝቅዟልና እናንተ በተቻላችሁ አቅም ሰብስክራይብ አርጉኛላችሁ። ያለኝ ሰብስክራይብ በቂ ነው፣ ግን ላይክ እያረጋችሁ ቻናሌ ምሰራቸው ቪዲዮዎች ቫይራል እንዲወጣ አድርጉልኝ። ምክንያቱም እንደምታውቁት ድራማ አልሰራም፣ ሰው የለም ከኔ ጋራ እንደዚህ ፕራንክ ነገሮችን ብዙ አይመችም ከኔ ጋርና፣ ብቻ በምሰራቸው ብሎጎች እኔ ያመንኩበትን ቪዲዮ ለቅላችኋለሁ። እናንተ ደግሞ ላይክ እያረጋችሁ አበረታቱይ ማለት ነው። ትንሽ ትንሽ ትንሽ ትንሽ እንትን ላይ ነኝ በጣም ማለት ነው። እኔ ስለማንኛውም ከአሁን በኋላ እመለሳለሁኝ ያው ጓደኞቼ የጠፋሁት አብዛኞቻችሁ በምን ምክንያት እንደጠፋሁ በትንሹም ቢሆን ታውቃላችሁ ብዬ አስባለሁኝ ቤታችሁ ላይ ሰላም ከሌለ ሁሉም ነገር ነው የሚያስጠላችሁ እና አልሐምዱሊላ አሁን ላይ ሁሉም ነገር ወደ ቦታ ቦታው ገብቶ እኔ ወደ ስራዬ ተመልሻለሁኝ ማለት ነው እንሻላ ሁሉም ከዜሮ ተነስቶ ነው ትልቅ ደረጃ ላይ የሚደርሰው እኔም ከአሁኑ ሰዓት ጀምሬ ተነስቼ ብዙ ቦታ እንደምደርስ አውቃለሁ። ይሄ ይነግረኛል እና እንሻላ ከእናንተ ጋር እናንተ ከጎኒ ከሆናችሁ መለቃቸውን ቪዲዮ ላይ እያደረጋችሁ ካበረታታችሁ አብረን እንቀጥላለን ማለት ነው። ሌላ የድሮ አንፋሲካ ትቼ ሌላ አዲስ ሙቢላል ሆና ነው ስራ አብረን የምንሰራው ከአላህ ጋርና ከእናንተ ጋር ማለት ነው። ያው ብዙዎቻችሁ እየደወላችሁ የምጠይቁኝ ነገር ነበረ ስለሱ አሁን ከውን በኋላ ምንም የማውራው ነገር የለም ጓደኞቼ። ምክንያቱም በቃ ዘግተናል፣ ፋይል ስለተዘጋ የእውነት ለመናገር ሀታ ወንዶች፣ እኔ የዚህን አክል ወላ በጣም ትወዱኛላችሁ ብዬ አንድ ቀን አስቤ አላውቅም ነበረ። ወንዶች ወንዶች እየደወላችሁ ምን ሆነሽ ነው ለምን ጠፋሽ እያላችሁ ስለ እኔ ተቆርቁራችሁ ስትፈልጉት እምባዬ ነው የሚመጣውና ያው ከውን በኋላ መጥቻለሁኝ አብረን እንሰራለን ቪዲዮ እንሻአላህ። ስለምንም ዝባዝንኬ ላውራባችሁ አልፈልግም። ይሄ ሄሄሄ ነው፣ ሌላችሁም አልፈልግም። ከአሁን በኋላ ስለስራና ስለስራ ብቻ ነው የምናወራው። እንደምታውቁት ቀድምም እንደነገርኳችሁ ከመጀመሪያው ቤት ወጥቼ ሌላ ቤት ስለገባሁኝ ትንሽ ለእኔ ከባድ ነበረ። በእርግጥ አዲስ ቤት መግባት እና ከልጆች ጋር እንደዚህ ከባድ ነበር። አልሐምዱሊላ ሁሉ ነገር ተሳክቶ አሁን ላይ እኔም ወደ ስራዬ መጥቻለሁ ማለት ነው። ጓደኞቼ እና እንሻአላህ ከዚህ በኋላ ብዙ ነገር እንሰራለን፣ ብዙ ነገር አብረን እንቀጥላለን። አንድ ብዬን እስካሁን ምንም አልሰራሁም። እኔ በቻናሌ መቶ አርባ ሺ ተከታይ ያለው ምንም ቁም ነገር የሰራሁበት ቁም ነገር የለም። እንደምታውቁት ፕራንክ ድራማ እንኳን ለመስራት እስላሚክ ሚዲያ አይመችም፣ ለውሸትም፣ ለመዋሸትም፣ ለድራማም ለምንም ብዙ አይመችም እና ግን ብዙ ነገር ለመስራት እሞክራለሁኝ። እናንተም ውሸት የሚሰሩት ብቻ ሳይሆን ድራማ የሚሰሩት ብቻ ሳይሆን ፕራንክ የሚሰሩት ብቻ ሳይሆን እኛንም እያበረታታችሁን ብዙ ጊዜ በተለምዶ እስላሚክ ሚዲያ አይታይም። ለምሳሌ እንደዚህ ሙስሊም ዩቲዩበሮች ቪዲዮዋቸው በጣም ዝቅተኛ ነው፣ እይታቸው ማለት ነው። እና ለምን ለምን ፕራንክ ብዙ ጊዜ አይሰሩም? ተሳስቶ እንኳን ፕራንክ ቢሰሩ ኮመንታተሮች ይብሳሉ። ሌላ ቤት ፕራንክ የሚሰሩት ነው የሚከታተሉት፣ ውሸት ነው የሚያዩት። እኛ ሙስሊም ዩቲበሮች ላይ ሲመጡ ግን በቃ ፈቷቸው ሌላ ነው፣ ኮመንታቸው ሌላ ነው እና ተስፋ ነው የሚያስቆርጧቸው። አንድ ሁለት እንኳን ቪዲዮና ፕራንክ ብሰሩ ወይም ደግሞ ድራማ ብሰሩ ትንሽ ተስፋ የማስቆረጥ ነገር አለው በእርግጥ እና እንደዛ እንዳይሆን በቃ የለት የለት ኑሯችን ብሎጋችን እየሰራን አብረን እንቀጥላለን ማለት ነው። እናንተ ቪዲዮውን ላይክ እያረጋችሁ እያረጋችሁልን አብረን እንቀጥላለን። በነገራችን ላይ በጣም አዲስ ነገር አለ ያልነገርኳችሁ፣ እነግራችኋለሁ። ይሄ አዲስ ነገር ስነግራችሁ ግን የኔ ሽንፈት እንድትነግሩኝ አይደለም። ወይም ደግሞ እንደዚህ ቢሆን እኮ እንደዚህ ነው ነበር እንደዚህ ብትሆኝ እንደዚህ ትሆኝ ነበር ብላችሁ እኔ ጻጻት ውስጥ እንዳትከቱኝ አደራ ማለት ነው በኮመንታችሁ ምክንያቱም በቃ ጎበዝ ከዚህ በኋላ ብዙ ትሰሪያለሽ ከዚህ በኋላ እንደዚህ እንደዚህ ነሽ ብላችሁ እንድታበረታችሁኝ ነው የምፈልገው በነገራችን ላይ ሚዲያ ላይ በነገራችን ላይ ቪዲዮ ስትሰሩ እና ቪዲዮ ሳትሰሩ አእምሯችሁ ራሱ እኩል አይደለም። በቃ ከእናንተ ጋር በብዙ ኮመንት ትጽናላችሁ፣ በብዙ ኮመንት ትከፋላችሁ፣ በኮመንት ትማራላችሁ እና ዝም ብላችሁ ቤት ላይ ስትቀመጡ ግን ብዙ ነገር ነው ስትረስ የሚመጣባችሁ። አሁን ለምሳሌ ከትላንት ወዲያ የሞተችዋ በጣም ወዳት ልጅ ናት። በነገራችን ላይ ሞዴሊስት ቀነን ያዱኛ ራሷን አጠፋችን የተባለው የሞተችበት ምክንያት ግን አላህ ነው የሚያውቀው። ከዛ በኋላ እንዲ ለምን እኔ ከጓደኞቼ ጋር ፈታ አይደለም? ለምንድነው ጭንቀቴን ማላስረሳው ብዬ ነው ወደ እናንተ የመጣሁትና እና ጓደኞቼ ዛሬ እንኳን ለሰላምታ ያክል ነው የመጣሁትኝ። አለሁ ለማለት ያክል ነው። ቪዲዮውን ላይክ ያደረጋችሁ አበረታቱን። እንግዲህ ረመዳን ነው፣ አንድ ቀን ቤቴ ላይ እናፈጥራለን።